ዛሬ አማቻችን አኩርቷል አኩርቷል አኩርቷል። ለመጀመሪያ ጊዜ በዩቱበሮች ጠንዶች ሀያ አምስት ግራም ወርቅ ጥሎሽ ያሟላ የመጀመሪያ ጊዜ ሽማግሌ ሳይላክ አማቻችን ብሩኬ ይባላል ማለት ነው። የእጅ አልቀረ፣ የአንገት አልቀረ፣ የጆሮ አልቀረ በሀይሚ ይህን ራሱ አይቶ ሌባ እንዳይከታተልሽ ባንክ ቤት እንኳን አስቀምጭ። ይሄ ወርቅ ማለት ነው አንግተው፣ እሺ ብሎ ነው የሚወስዱሽ ማለት ነው። እና ብሩኬ ይችላል። እኔ እኮ ለምኛም፣ እኔ እኮ ወድጄ አይደለም እነዚህ ልጆች የምከተለው አልኳቸዋ። በቃ ብሩኬ ይችላል፣ ይችላል፣ በቃ ይችላል። እመኑ ዲ 25 ግራም አስባችሁታል? 25 ግራም ምቱት። አንድ አንድ ግራም ወርቅ 25 ብር፣ 25 ሺህ ብር ነውና 25 ግራም ማለት ቱማች እር ብሩኪ ለሀይሚ እኮ ሲያወጣ ፈርጨ አርግቶ ገና ምን አይተሽ ወርቅ አለብሽ ነው ማያገባሽ ብሏል። አማቻችን ማለት ነው እና ብሩኪ አማቻችን ብረት መዝጊያ ነው እና ሙሽሪትም በግድም እንትን ብላም እሺ ብላለች። የታገቢኝን ጥያቄ ተቀብላለች ማለት ነው እና በቃ ሴት ልጅ ማስደሰት ይችላል። ሴት ልጅ መንከባከብ ይችላል። በቃ የይቅርታ ሰው ነው ምናምን በጣም ደስ ይላል። እና የዛሬው ቪዲዮችሁ ደስ ይላል እና ሀይሚ ራሱ ደስታ በዝቶ በዝቶባት በቃ ዝም ብላለች። ጭምት መስላ ነበረ ዛሬ የዋለችው ማለት ነው እና በጣም ያሳዘነችኝ በቃ ምንድን በቃ እኔ እራሱ ከአሁን ካሁን እያልኩ ወርቁም ማለት ነው ምብርሃንን ከአሁን ካሁን ይሄች ፕራንክ ነው በቃ አውልጭ ደበልስ ነው ምናምን ይላት። ቪዲዮ አለቀ ተመስገን ማለት ነው። እና ሰላም ቤተሰብ እንዴት ናችሁኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ስፋ ቪዲዮ ከተመቻቸው ላይክ እያረጋችሁ እና የምትወዱኝና የምታከቡኝ እንዲሁም ሰብስክራይብ እያረጋችሁ ከቅዳችሁ ና ወዳችሁ ሰብስክራይብ ስለምታደርጉልኝ በጣም ነው የማመሰግነው። ቴንክዩ ሰው ማች የጨረቃ ፋሚሊዎች ማለት ነውና ያው የእነሱ አድናቂዎች ናቸው እኔ የሚከተሉኝ ማለት ነውና፣ ብሩኪ አይችልም ይችላል ጻፋው ኮሜንት ላይ ብሩኪ ይችላል ብሩኪ ይችላል ብላችሁ ለነዛ ለበጎቹ ለጠላቶቻቸው ላኩላቸው። ብሩኪ ይችላል ብሩኪ ይችላል እያላችሁ ኮሜንት አድርጉ ማለት ነው። ይችላል፣ ወንድ ነው በሴት እጅ ያደገ ወንድ ማለት ብሩክ ማለት ነው። ለሴት ልጅ ክብር ያለው ማለት ብሩክ ማለት ነው እና የእውነት ስማ በጣም ነው ደስ የሚለው ማለት ነውና ምንም ሳይጎል እንኳን ምግቡን እንኳን አንቺ ስሪ እንኳን አላውቅም ከምግብ ምግብ፣ ከሻማ ሻማ፣ ከመጠጥ መጠጥ፣ ከስጦታ ስውጥርታ በቃ ልጅቷ ራሱ ድብልቅልቅልቅ አርግታው ግራ ገብቷት ማለት ነው። በቃ አንዱን ሳጨርሱ ሌላ ደስታ ታመጣባታል። የአንገቱ ወርቅ ሳይ ምግብ ፓስታ ሰርታ መጣ። ምን በ ግራ ገባት በ አይደለም ማልቀስ አለመጮኋ ራሱ ሀይሚ ናት እንጂ እና በጣም ደስ ሲል ነበረና በጣም በጣም በጣም በጣም እና በዚህ አጋጣሚ በጣም ደስ የሆነ ብሩክ እንደ ድሚው አይደለም፣ የእውነት ለመናገር ማለት ነው። ወይ ብታዩኝ በይ ሊመጣ ነው ማለት። ብሩክ እንደ ድሚው አይደለም፣ እውነት ለመናገር ማለት ነው። ለምን መጀመሪያ ላይ ኢንትሮ ላይ ሲገባ ያወራውን ነገር በጣም በጣም በጣም በጣም እንትን በጣም ምንድን ነበረ? የሰው ልጅ ስህተቱ የዩናታና ክልሉ ስብከት ነው እና የሰው ልጅ ስህተቱ ደጉን ነገር መርሳቱ አለ እና እኔና አህሚ አለ በብዙ መከራና ችግር ውስጥ አብረን አልፈናል፣ እዚህ ደርሰናል። ለሀይሚ ምንም ነገር ባደርግላት ይሄ ያንሳታል እንጂ አይበዛባትም ማለትና እኔ ብሩክ ያሰበውን ነገር ነገ ቪዲዮ ሰራላቸዋለሁ ማለት ነው እና በቅርብ ከአንድ ወር በኋላ ለሀይሚ የሆነ ነገር ያደርግላታል ማለት። እሱ እኔ የሚሰጣትን ስጦታ እኔ አውቄያለሁ። በጣም ኢምፖርታንት ነገር ለሷ የሚያስፈልጋትን ነገር ነው ምናምናል። በቅርብ ጨረቃ ፋሚሊ ውስጥ የሆነ ነገር ጠብቁ። በቃ ጠብቁ ጠብቁ ለጨረቃ ማለት ነው እና ሁልጊዜ ለዛም እሙሽ በጣም ነው። ጠርጥሩ ኮሜንት ላይ ማለት እሙሽ በጣም ትመርቃቸዋለች። በቃ መኪና ገዝተ ካል እንደዚህ ነገር ይስጠህ ምናምን እያለች ትመርቋለች እናቱ ማለት ነው እና ያን ነገር ተሙ እና ባይ ዘ ወይ እንደምታዩት ነው። ሶሻል ሚዲያ ላይ የሚሰሩት ጀስት ሁሉን ነገር ለሶሻል ሚዲያ ሼር ያደርጋሉ። በዛ ነው ያ ስራቸው ነው ግን እንደዛ መሆኑን ብሩክ በጣም ደስ ያለኝ ነገር እንጣላለን። አሁን በመሀላችን አለመግባባት ይኖራል፣ ነገር ግን ይቅርታ ከተባባልን ያህን ነገር ዘግትኗል። በራሳችን በውስጣችን ውስጥ የሚባል ነገር የለም። ስለዛኛው ነገር በፍጹም አናነሳም። እና አዎ ተጣልተናል፣ ተደባብረናል ምናምን። አሁን ሀይሚ ባለፈው ለመቶ ስታከብር ብሩክ እዛ ቦታ ተገኝቶ ጦሉባት ቀኗን አበላሽቶ ምናምን የተለያዩት ግን ያን አስታውሱ ዛሬ ላይ ያኛውን ቀን በማበላሸቱ ምናምን፣ ዛሬ ላይ ድጋሚ ኬክ ገዝቶ እንኳን ሁለት መቶ ሀምሳ ሺሽ እንኳን ደስ አለሽ ከዚህ በላይ ይቀባሻል ምናምን ብሎ አስደስቷታል። ያን ስህተት ሆኖ አልደገሙም። በእርግጥ እንደዛ ማድረጉ ስህተት ነው። አንዳንድ ጊዜ ደግሞ ሰዎች ነን እና ስንናደድ ምን እንደምናደርገውን አናውቅም ማለት ነውና በጣም የእውነት ብል ከምንም በላይ ደግሞ ክብር ያለው ለሴት ልጅ ክብር ያለው በቃ ደስ የሚል ማለት ነውና በጣም በጣም በጣም በጣም እና በቃ እኔ ምን ይገባኛል፣ ለእኔ ምን አርግ ችግልህ ነው ለእኔ እንደዚህ የምታደርግልኝ አለችው። ወርቅ ሲያለብሳት ማለት ነው። ገና ድል ባለ ሰርግ ማገባሽ ወርቅ በቃ ማለት አንዳንድ ጊዜ የሰው ባህሪ ችሎ ራሱ አንድ ላይ መኖር አንድ አመት ከምናምን አንድ አመት ከሚቢ አንድ አመት ከሶስት ወራቸው ወይ አንድ አመት ከአራት ወራቸው ለሰው ልጅ ከሰው ጋራ ከማታውቁት ሰው ጋራ አንድ አመት አለም አንድ ቀን መኖር በጣም ከባድ ነው። የእውነት ለመናገር ማለት ነው እና በመጣራት ውስጥ በብዙ ፈተናዎች ውስጥ የሆነ ነገር ፊል ሲያደረግባቸው ሲበላሽባቸው አንድ ላይ ሲኖሩ ዛሬ ደግሞ ትልቅ ነገር ላይ ደርሰው ሲጠዩ ደስ ይላል። ነገር ደግሞ ከዚህ በልጥ ስኬታማ ላይ ቆመው ደግሞ የተሻለ ነገር ላይ ቆመው ደግሞ አምላካቸውን ተመልካቾቻቸውን የሚያደንቁበት እና የእውነት እኔ እንደ ብሩኬ እንደ ዛሬው ሁሌም እንዳንነኮክ ነው ለሴት ልጅ ክብር እንዳለ እመሰክራለሁ የዛሬው ደግሞ ይለያል። በሀያ አምስት በሀያ አምስት ግራም ወርቅ አንበሸበሽ ካታችን ልጃችን ልጃችን ማለት ነው። እና ጥሎሽ በለው በቃ ጥሎሽ አስባችሁታል። በቃ ይሄ ልጅ ሀይሚን ለማስተዳደር ምንም አያንሰውም። ሀይሚሻ ግን ቶሎ ብለሽ እኔ ደግሞ የተመቸኝ ንግግር እንዴ መጠጡን ሲጠጡ ወርቅ አስር ክብለ ካለችው የምንጠጋ ግን በጣም በጣም ሀይሚ ግን ዛሬ ምን ሆነሽ ነው ሳይለንት የሆንሽው? ጨረቃዋ

ዛ የዛሬ የቪዲዮ በጣም ተመችኝ በጣም ዘና ያደረገኝ ምናምን እና በጣም ስጠብቅ የነበረ ነገር ነበርና ደስ ይላል። በቃ ዲኮሩ ያምራል፣ ፓስታው ያምራል፣ ሁሉ ነገር በቃ ደስታ እና ሀይሚ በቃ ሁሉ በጣም ተደስታለች። እና በጣም የሆነ አንዳንድ ጊዜ ስትደሰቱ የሆነ መናገር ሁሉ ያቅጣችኋል፣ አለ ድንዝዝ ነው የምትሉት። በቃ ምናምን ደስ ብሏችሁ ሆኑ በቃ ስሜታችሁን ማንፀባረቅ አቅቷችሁን እና በጣም ነው ደስ ያላት። የእውነት ለመናገር ማለት ነው እና አንዳንድ ጊዜ ብሩኬ በጣም መልካም ሰው ነው የእውነት እና ብሩኬ ይችላል፣ ብሩኬ ይችላል እያላችሁ ኮሜንት አድርጉልኝ። እንዲሁም ደግሞ እኔን የምትወዱና የምታከብሩ ሰዎች ሼር፣ ሼር፣ ሼር እያደረጋችሁ ቪዲዮን ብዙ ሰው እንዲደርስልኝ አድርጉልኝ። እኔ ውዶች በጣም ነው የምወዳችሁ፣ ማከብራችሁ፣ በጣም ወዳችኋል። የኔን ናፍቆቶች፣ የኢትዮ ቤተሰቦች፣ ባይ ባይ።